አለቀላችሁ። ይሄን ፊት ይደውልልሽ እንደዛ የሚሉ አልተማረችም። አለቀላችሁ። አሁን ጊፍተሪ ገብቷል። አለቀላችሁ። አለቀላችሁ። አሁን አለቀላችሁ። እና ስክት ብያለሁ። አለቀላችሁ። አሁን አለቀላችሁ ቅጣት በሶስት ሺ ነው። ምንድነው ባለቀላችሁ እኮ አለቀልነ ምንድን ነው አለቀላችሁ አሰፍተው ነው እንዲያው ጌሙን ነው ነው ቀጣይ ጌም እ ቀጣይ አንተ እንደዚህ እንደዚህ ካልኮት ማለት ነው፣ አለ አንዱ ቀልስ። ከፊቷ መቶ ሜትር ገባ ብሎ ነው ወይ ፊቴን ፈርቶት እኮ ጊፍተሮቼ እየገቡ ነው። ጊፍት ደብል ነው። ጋይስ ደብሉ እንጠቀምበት ነው፣ ደብል ነው። አለቀ ደብሉ። አረ ደብሉ ሳይልቅ እንሂልበት ቀጣት በስልክሽ ነው። ጋይስ ታብታብ ያደረጋችሁ ጋይስ ስልሳ ሰከንድ ያለ በስልሳ ሰከንድ ውስጥ ጋይስ፣ ደብል ነው እንጠቀማለን። እኔ ጋር ያላችሁ ሰዎች አይናችሁ ምንድን ናችሁ ግን፣ አረባካችሁ ታብታብ አድርጉት። ደብልታ ቁጥር ብቻ ነው የሚያሳይ

ለከፌ ነው ካፌ ነው በረራል። ስማ ፊልተር እንትን በሉና፣ ፊልተር አርጉና። ተጨቃጨቁሽ አንድ እሺ። ሁለተኛ አስመረጥኩ አል ሁለተኛ ቃሪያ በሉ። ቃሪያ የለኝም አለ አንተ ቃሪያ ሀምሳ ቁጭ ብለሽ ቃሪያ ከእናንተ ነው። ከእናንተ ከሆነ ችግር የለውም። እስኪ ሶስተኛ

አንድ ኩንታን ሙሉ ዱቄት ነው የሚጨርሰው። በዚህ አንድ ኩንታን ሙሉ ዱቄት ነው የሚጨርሰው፣ የምቀኛ ዘር ልጅ

እኔ እኮ ሞት ብቻ ነው የሚያስጠላብኝ። ባይዘጉ እኔ ሰው አይደለም ኪንጎ ሰው አይደለም ብዬ ደጋግሜ ነግሬያል። ድምፅስ ቀይሩ እንጂ ቀይሩና ተጠቃቀ ድምፅ ቀንሱ ሲባል

እንደዚህ የሆኑ ራሱ ኪንጎን አይመስልም። ስማ የኪንጎን ፊልተር እናድርገው፣ የኪንጎን ፊልተር እናድርገው። ይሄ አያስቅም ጨቃጨቆ በአንተ ፊት እንጨቃጨቅ ብዬሽ ነው አንተ የጠላ